ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ህዳር አስር ወይም ኖቬምበር 19 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ የሚዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ በዛሬው ዕለት በጥቁር ገቢያ አንድ የአሜሪካን ዶላር 181 ብር ከ33 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አንበሳ ባንክ ነው። 151 ብር ከ55 ሳንቲም ገዝቶ 154 ብር ከ58 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 150 ብር ከ52 ሳንቲም ገዝቶ 153 ብር ከ53 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 209 ብር ከ91 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 176 ብር ከ37 ሳንቲም ገዝቶ 179 ብር ከ90 ሳንቲም እየተሸጠ ነው። በንግድ ባንክ 174 ብር ከ23 ሳንቲም ገዝቶ 177 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገቢያ 226 ብር ከ77 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ሲሆን 192 ብር ከ06 ሳንቲም ገዝቶ 195 ብር ከ90 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ48 ሳንቲም ተገዝቶ 188 ብር ከ17 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 25 ብር 51 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ሲሆን 21 ብር 34 ሳንቲም ገዝቶ 21 ብር 76 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር 75 ሳንቲም ተገዝቶ 21 ብር 16 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ መቶ 29 ብር ከ61 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 107 ብር ከ87 ሳንቲም ገዝቶ 110 ብር ከ02 ሳንቲም እየሸጠ ነው። በንግድ ባንክ 105 ብር ከ38 ሳንቲም ተገዝቶ 107 ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 117 ብር ከ67 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 99 ብር ከ07 ሳንቲም ተገዝቶ 101 ብር ከ05 ሳንቲም እየተሸጠ ነው። በንግድ ባንክ 96 ብር ከ29 ሳንቲም ተገዝቶ 98 ብር ከ22 ሳንቲም እየተሸጠ ይገኛል። አንድ ፓውንድ በጥቁር ገበያ 238 ብር ከ39 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 203 ብር ከ15 ሳንቲም ገዝቶ 207 ብር ከ21 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 194 ብር ከ01 ሳንቲም ገዝቶ 197 ብር ከ89 ሳንቲም እየተሸጠ ነው። አንድ የኩዌስ ዲናር በጥቁር ገበያ 59 ብር ከ66 ሳንቲም እየተመነዘረ ነው። የክቢት ጂነርን በከፍተኛ አቃር እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 494 ብር 53 ሳንቲም ገዝቶ አ ብር 43 ሳንቲም እየተሸጠ ነው። በንግድ ባንክ ብር 72 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም ድርሃም በጥቁር 49 ብር ከ34 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ79 ሳንቲም ገዝቶ 44 ብር ከ66 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ98 ሳንቲም ተገዝቶ 41 ብር ከ80 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ 48 ብር ከ34 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። አ 43 ብር ከ02 ሳንቲም ገዝቶ 43 ብር ከ89 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ13 ሳንቲም ተገዝቶ 40 ብር ከ93 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 471 ብር ከ54 ሳንቲም እየተመነዘረ ይገኛል። አንድ የጆርዳን ዲናር በጥቁር ገቢያ 255 ብር ከ96 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገቢያ 481 ብር ከ31 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያም ይሄን ይመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁን እየመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን።